እንደዚህ ሆነ ከማየት በላይ የሚያስደስት ነገር አለ? ሳሮን፣ እባክሽን እርጅ፣ በጣም ተጎድቻለሁ፣ እግሬ ተሰብሯል። እኔና ልጅንም እንዲ ነበረ ስታስጮህ ነበረ። ሳሮን፣ ትልቅ ዋጋ ትከፍያለሽ። ለዚህ ትልቅ ዋጋ ነው። ይገርማል በጣም እዚህ ምድር ላይ ያለ እኔ ሰው የለም እያለ እንደዛ ሲኮፈስ የነበረው ሰው ዛሬ መሪ ሊወድቆ እኔን እርዳታ እየጠየቀ ነው። አንተ እኮ የገዛ ስራ ነው ለዚህ ሁሉ ነገር የዳረገ። ቢገባ ይሄ ለአንተ ቅጣት ሳይን ትምህርት ነው። ሺ ከንቱ ደግሜ እንዳልነሳ ጻል ከተነሱ ሁላችሁንም ቆራር ጭላ ሞራል እሰጣችሁ አታስብ። አወዳደቅ ምንም ስለማያምር በድጋሚ ስለመነሳት አታስብ። ከዚህ በኋላ አንተ ማለት እኮ እዚህ ምድር ላይ በጣም እየተናክና ወራዳው፣ ሬሳ ሁላችሁም እገላችሁ። እኔ ሮቤል አደለሁ፣ ሮቤል አደለሁ። ቤት ፈለግሽ እኮ እስኪ ቡና ሁሉም በእናትሽ፣ እዚህ ቤት ተረጋግጭ። ቡና ከጠጣው እኮ ስንት ጊዜ መሰለሽ። አክስቴ ነገ ትመጣለች። እናት ትምጣ፣ ምን ችግር አለው ታዲያ። ማለቴ ምንም ቢሆን ቤት ይሻላል። እንደ የፈለግሽውን ሰው ማስገባትና ማስወጣት እኮ ትችያለሽ። ሱራፌል ግን በጣም ያሳዝናል። ቆንጆም ነው አይደል? በዛ ላይ ደግሞ ወንድ ወንድ። ገና እዚህ ቤት ስትገቢ አስተያየትሽን አይቸዋለሁ። እመኚኝ ለእህትሽ ያልሆነ ለአንቺ አይሆንም። ለነገሩ መልካቸው አንድ አይደል? በእርግጥ የሆነ ጊዜ ላይ ስህተት ሰርቶ ነበር። አሁን ላይ ግን በጣም ጸጸት ውስጥ እንደሆነ ያስታውቃል። ልንገርሽ አይደል፣ እንደውም እዚህ ጨዋታ ላይ አንገቱን ደፍቶ ነጥብ እያስቆጠረ ያለው ሱራፌል የለው። ምን ዋጋ አለው? አሁን ላይ ግን ባላሰበው ሰዓት ነጥብ ሊጥል ነው። አንቺና እሱ ተባብራችሁ ቤዛን በመርዝ ልትገሏት ነበር አይደል? ያልገባኝ ነገር ግን እንደጠረጠርኩት አንቺና እሱ ፍቅረኛ ነበር እና ምን ይጠበስ። አሁን ላይ ግን ቀንደኛ ጠላት ይሆናል። ይልቅ ከዚህ ቤት እንዲወጣ ብታደርጊው መልካም ነው። ሌላው ያ ሳሚ የሚባለው ወጠጤ ሁለተኛ ቤቴ ድርሽ እንዲል አልፈልግም። እሺ፣ ቤቴ እና ቤትሽ እንድልሽ ፈልገሽ ነበር። ነገርኩሽ እኮ እዚህ ቤት የሚካሄደው ነገር በሙሉ የምወስነው ነው እኔ ነኝ። እኔ ነግርሻለሁ፣ ጉዳዩን የምትፈጽሚው ደግሞ አንቺ ነሽ። አክስቴ ብቻዋ ናት። እኔ ወደ ማታ አካባቢ ሄጄ አይቼ አደርጋታለሁ። አልኩሽ እኮ ትሰሚኛለሽ? ከዚህ ቤት ንቅንቅ ማለት የለብሽም። እኔም እዚህ ቤት መቆየት አልፈልግም። እሱ እንደ አንቺ ቅልጥፍና የሚወሰን ይሆናል። መጀመሪያ የፍችን ጉዳይ ያስፈጽምኝ። ግን እኮ ሱራፌልን ለመፍታት ምክንያት የሚሆን ነገር የለኝም። እና ግብተሹ መኖር ፈለግሽ? ምነው ዛሬ አንቺ ቤዛን ቤዛን አጫወተሽ። ቆይ ለድራማም ቢሆን እኮ አሳማኝ ምክንያት ያስፈልጋል አይደል? ምክንያቱን የነገርኩሽ ይመስለኛል። ይሄ ሰውዬ ሊገልሽ ሞክሮ ነበር ግን ደግሞ ይቅርታውን ተቀብዬ በፍቅር እየኖርን ነበር። ይቅርታውን ጨምሮ ከእሱ ጋር ታደርገው የነበረው ነገር በሙሉ ውሸት እንደሆነና አሁንም ቂም እንዳያሽበት ንገሪው ብዬሽ አልነበር? አላሳመነውም እንጂ ነግሬው ነበር። ደግመሽ አሳምኛ። እኔ ቤቴን የማንም ኮልኮሌ መሰብሰቢያ ማድረግ አልፈልግም። እሺ። ቢያውን ቡና ሆና ፊልኝ ትንሽ ቤት ነው ግን የሚተርፍ ይመስላል። ያው ክፉ ሰው አይደል በቀላል ይሞታል ብዬ አላስበው ታውቃለህ። ግን አንተም ከእኛ ጋር ተባብረህ ይህን ነገር ማድረግህ በጣም ነው የሚያስገርመው። ምንድን ነው ያስገርመው ታውቃለህ? እውነቱ ሳይገባን በፊት አንተም ከዛ ዶክተር ጋር አብረህ ቤዛን ትጎራታለህ ብለን እናስብ ነበር። ለካ ያሰብነው ሁሉ ተራቅሸት ነበር። ቆይ የሆነ ነገር ቢሆን ምንድን ነው የምንሆነው? ያው ተያይዘን እስር ቤት መግባት ነው ምናልባት በጣር ውስጥ ሆኖ ስለኛ ካልተናገረ በስተቀር እንደዛስ እንደበደበው ያየ ሰው አለ አይመስለኝም። ቢያንስ ከዚህ በኋላ እኛም ጋር ጉልበት እንዳለ ያውቃል። አሁን ትልቁ ጠላታችን ድል ነስተነዋል። ትልቁ ጠላታችን እሱ ብቻ እንደሆነ በምን ታወቀ ብለህ ነው። ብቻ አሁንም ያችን ቲጅን እየፈራት እንዳይሆን የፈሪዱ ላይ ብስን ብለህ ነው። የሚገርም ነገር እኮ ሰተት ብላ ነው ቤት የገባችው። ልክ ስትገባ ደግሞ የቤዛ ባህሪ ባንዴው ተቀያየረ። ይባስ ብሎ ደግሞ ፍቺ ጠየቀች። ልክ ነህ። ልንደርስበት አልቻልም እንጂ ቤዛንማ በሆነ ነገር እያስፈራራቻት እንደሆነ እርግጠኛ ነኝ። ችግሩን ቤዛ መናገር አልፈለገችም። ቆይ መናገር ያልፈለገችበት የራሷ የሆነ ምክንያት ቢኖራት እሱን እኮ ነው ልደርስበት ያልቻልኩት። ቲጂ ነፍስ አዳኝና ወዳጅ መስላ ወደ ልቧ የገባችበትን ዋና ምክንያት ነው ማወቅ የከበደኝ። ቆይ ቤቱስ ያንተ አይደል እንዴ? ለምን ጎትተህ ያላስወጣሀት? እሱን ሳልሞክር ቀርቼ መስሎ ነው። ነገርኩሽ እኮ ቤዛ፣ እቺ ሴጣን እዚህ ቤት ካለች መቼም ሰላም አይኖረንም አታያትም እንዴ ገና ከማምጣት እኮ እኔ እናንቺ እሳት ናጭ ዳደረገችን ቆይ ለሁለታ የሚከፈለኝ ነው ቤዛ ነገር ይሁ እንጂ እኔ ናንቺ ግፉ ሴት ነ እጇ ልቀቃት እያልኩ ነው በቃ ከፈለክ አንተ ቤቱን ለቀመውጣት ትችላለህ ጓደኛዬ ግን ተዋት ግን እኮ በቤት እሱን ያኔ ቤቱን አሳልፈ ሰጠኝ አተዋል እውነትም ደህና አድርጋ ሞልታት አለች ለነገሩ የቤዛ ልብስስ ነው ነገሮችን በቶሎ ማመንና በቶሎ መቀበል ይቀናታል አሁንማ ልክ እንደ ድሯ በቤት ውስጥ ፈላጭ ቆራጮ እናላለች። እስኪ አንተ አትጨነቅ፣ እኔ ቤዛ ለብቻው አናግራት። ሳሚ ልፋ ቢል ነው እንጂ ቤዛን እንደውም በአንድ ደሪፍ ያተናል። እሺ ዳዊቶች የጎልያድን ደስታ እያከበራችሁ ነው? ቴሳሩ ከየት በጣሽ? ሮቤልን ስንደበድበው እያየሽ ነበር ነ ቀላል አይቻቸዋለሁ። በዛ ሳልፍ ቢሆንም እንዴት ደስ እንዳለኝ ግን እንደዛ ሆኖ ማየቴ ግን ምን ዋጋ አለው? ሰውየው እግሩ እንጂ አሁንም ቢሆን ልቡ አልተሰበረም። እና አሁንም በሕይወት አለ። እንዲ እንዲሞት ፈልጋችሁ ነበር እን? ወይኔ ሳሚ፣ ምን አለ፣ እዛው ጨርሼ ባጠናቅቀው ኖሮ። እስር ቤቱ እንደሆነ ለምጄዋለሁ፣ ብቻ እሱ ይሞት እንጂ እኔ ምለምደው ነበረ። ለማንኛውም አታስቡ፣ ሰውየው አሁንም እየተነፈሰ ነው። ሳሚ፣ አንዴ ብቻ ላዋራ ፈልጌ ነበር። ምነው ማማ ደህና አይደለችም እንዴ? ደህና ነች፣ ያው ክፍለ ሀገር ልክያት አለው። በቃ እኔ ልሂድላችሁ። አይ አይ፣ ጉዳዩ እኮ አንተንም ስለሚመለከት ትንሽ ብትቆይ ችግር የለውም። ምንድን ነው ቆይ? ሳሮን የተፈጠረ ችግር አለ እንዴ? ስራ ያስፈልገኛል። ልጅ አሁንም ቢሆን የኔ እርዳታ ያስፈልጋታል። ግን እኮ ይህም ያባቱ ኃላፊነት ነው። ሱሬ ልጅ እንዳለኝ ታውቃለህ እንዴ? የምታውቅ አይመስለኝም ነበር እኮ የዛሬ ና ያድርገውና፣ ቤዛ የምትደብቅ የሚስጥር አለ ብለህ ነው? ልክ ነህ ሱራፌል፣ እኔም የልጅ ኃላፊነት አለብኝ ፈልጌም ባይሆን ቤዛን በጣም እንደበደልኳት ይገባኛል። ከዚህ በኋላ ግን ቤዛን የምበድልበት ምንም አይነት ምክንያት አይኖረኝም። ያ ዶክተር ነበር የእኔ ትልቁ ጠላቴ። ከዚህ በኋላ መላሱ ብቻ ስለቀረች ችግር ያለው አይመስለኝም። የኔንም ሕይወት ሲወል ነበር ያደረገው ምን አለ፣ እዛው በተኛበት የሆነ ትልቅዬ ድንጋይ አምጥቼ የፊቱ ላይ ብጭንበት። ማማዬንም ከእሱ ጋር ካመጣወት በኋላ በጣም አሟትና ሆስፒታል ገብታ ነበር። ለምንድን ነው ቆይ ታዲያ ነገር ለኔ አንተስ ብትሆን እንደው ለልጄ እንዴት ሆነች ብለህ መች ጠየከኝ? እሺ፣ አሁን እንዴት ናት? አሁን ምንም አትልም፣ ደህና ናት። ይልቁንስ ገንዘብ ግን በጣም ያስፈልገኛል። ችግር የለውም እንረዳዳለን። ያው ድጋሚ ቤተሰብ ሆነ። ለሌለ ኖ ኖ ሱሬ ይሄን ያላፊነት ነው። እኔ ወጣዋለሁ። እኔ ስራ መስራት ፈልጋለሁ ለማለት ፈልጌ ነው። ተመልሼ ወደዛ ቆሻሻ ህይወት ውስጥ መመለስ አልፈልግም። ቤዛ ሰራተኛ ቀጠረች እንዴ? በእርግጥ እስካሁን አልቀጠርም፣ ግን አታስብ ድጋሚም ቢሆን እግሯ ላይ ተደፍቼ ከልብ ይቅርታ ጠይቃታለሁ እሱ አይደለም ቤዛ ትንሽ ባህሪዋ ተቀያይሮብኛል ግድ የለም ቤዛ እን ያናግራታለሁ ለእሷም ቢሆን እኮ እንደ አንቺ አይነት ጠንካራ ሰው አብሯት ቢሆን ከጎና ይሻላታል ቤዛ ግን ምን ሆናለች እየመሰለሽ እኮ የምትፈልጊውን ነገር እንዳገኘች ታስታወቂያለች። ሲመስለኝ እኔ ውስጥ ቤዛን ነው የምታያት። ግን እስካሁን እንዳረጋገጥኩት ከሆነ ያቺ ልጅ ለአንቺ በጣም ጥሩ ሰው ነበረች። እኔና ባሏ ነበር ልንቀላት ያሰብ ነው። ግን ባሏን ይቅር ብላ እኔን እንደ ውሻ አባረረች። ምናልባት የአንቺና የባሏ ልብ እንደተለያየ ስለተረዳቸውን አላ ባሏን በቀላሉ ይቅር ያለችው መጥፎ ልብ አለሽ እያልሽ ነው። አሁንም ማንፊትሽ እንደዚህ እንዳደረገሽ አልነገርሽኝም። ምን ነው ይሄንን ነገር ለመውቅ በጣም ጓጓሽ? ይልቅ አንቺ መሄጣ እንዳይደርስሽ እዚህ ቤት ያሉትን ትኋኖች መንቅረሽ ብታስወጪ ይሻልሽ። እኔም ከትኋኖች ውስጥ አንዱ ነኝ እያልሽ ነው? አዎ፣ ግን እኔ በቀላሉ ምጠፍ አይነት ትኋን አይደለሁም የሰውን ደመጥጬ ከጨረስኩ በኋላ እንኳን አልጠፋምሽ። ግን እንዴት ነው እኔና ክስቴ እንደዚህ አይነት ጨካኝ ሴት መሆንሽን ያላወቅ ነው? የዚህ ቤት ዋና አለቃ እኔ እንደሆንኩ ታውቂ ያለሽ አይደል? ጊዜ የሰጠሽ ቅል አይደለሽ። አዎ ድንጋይ ምሰብር ጊዜ የሰጠኝ ቅል ነኝ። ከኔ ጋር ግን ብዙ ባትሳፈጪ መልካም ነው። እሺ፣ እኔ ከዚህ ነገር ውስጥ በሰላም መውጣት ብቻ ነው የምፈልገው። እንግዲያውስ አድርጌ የተባልሽውን ብቻ አድርጊ። እሺ። ቆይ ዛሬ ማታ ሱራፊል ከኔ ጋር ሊተኛ ነው እንዴ? እንግዲህ ከኔ ጋር መተኛት ካቆመ ቆይቷል። እየቀለድኩ አይደለም፣ የእውነቴን ነው። የሆነ መላ መፍጠር አለብን። ማለቴ ቆይ እንዴት ብዬ ነው፣ ተለያይተን ማደር አለብን የምለው። ይሄንን ነገር ስለው በጣም እየተናደደብኝ ነው። ከተናደደ አብረሹተኛ። ታዲያ ምንድን ነው ያልሽው? እየቀለድሽ ነው? ነብሰ ጡር እኮ ነኝ። ነብሰ ጡር ባትሆኚ ትተኝ ነበር መቼም። አላደርገውም፣ የቀረው ነገር ይቀራል እንጂ ከማለቆሶ ጋር በፍጹም አላደርገውም። ስለዚህ ያለው ምርጫ አንድ ብቻ ነው። እሱን እንደምንም ብሎ ከዚህ ቤት መፈንቀል። ድራማሽ እንዳይበላሽ ሰግቼ እንጂ ያንን በደቂቃ ውስጥ ማድረግ አያቅተኝም። ድራማ ይበላሽ እንጂ ያንን ቀውላላ እዚህ ቤት ማየት አልፈልግም። አሁን ፓፓ ያስሪልኝ ስኳር እንዳይኖረው። ሴትየዋ ግን ጤነኛ ናት። ጭራሽ ሰራተኛ አደረገችኝ እኮ። ሰምቼሻለሁ። እኔ ምልሽ ምናልባት አብራችሁ ማደር ካልቻላችሁ እሱን እንደምንም ከዛ ክፍል ካስወጣችሁ እኔን ክፍል ልትቀይሪኝ ትችያለሽ። ምን? ጭራሽ የባለትዳር አልጋ ላይ መተኛ ተማረሽ። ቆየ እኮ እዛ ከተኛው በጣም ምቾት ስላለው ብዬ እኮ ነው። ይልቅ አንቺ የእህትሽ አልጋ ላይ መተኛት ነው የሚያሳፍረው፣ ምክንያቱም ባለትዳር ስለሆነች። ይልቅ ጁሱን አፍጥኛው። ፈጣሪ ምን አይነት ውጥንቅጥስጥ ነው ራሴን ጊዜ በሰላም ምን ነው? በጊዜ አልጋለም። ትንሽ ስላመመኝ ነው ማለት ብቻ የመተኛ አትፈልጌ ነበር። ስለዚህ ይሄ ነገር አሁንም ተመልሶ መጣ ማለት ነው? ቆይ ንገሪኝ፣ ምንሽ እንዲያመምሽ? ካንሰር ነው? እስኪ ንገርኝ፣ ለመሞት ስንት ቀን ይቀረሽ? ምን እያልክ ነው? ከዚህ በፊት ካንሰር ታመሜ ነበር እንዴ? አልገባኝም ለማለት ነው አሁን ደግሞ ሆን ብለሽ ነገሮችን መርሳት ጀመርሽ ማለት ነው። ቤዝዬ እባክሽ እኔን ከምታስጨንቀኝ የተፈጠረውን ነገር ንገሪኝ። ለማንኛውም እኔ እዚህ ማደር አልችልም። ለምን? እሺ ይሄ ነው የሚባል ምክንያት እስቺ፣ እዚህ መምጣት ስህተት ነበር። እንግዲያው ክፍል ጄብ ተኝሻልኝ። ምን እየሆን ክሉ ያማ እንዲ ልትጠጋኝ እንዳትሞክር። እሺ ይሄ ሁሉ ነገር የሆነው በዛች ትጂ ምክንያት ነው አይደል? እባክህ ተመለስ። ቲጂ ምን እንጂ እስቲ ፈጣሪ ምን አይነት ዳስጥ ነው ግን? የገቡት መቼም ናፍቄ መሆን አለበት። ክፍል ድረስ የመጣ ሚስት ምንድን ያረግሻት? ተናገሪ! ምንድን ያስነካሽብኝ? ሚስቴ ሴጣን ቤዛ ሙኝ፣ እድሌን አውቋለሁ። አመዳፋሽ ነኝ። ኧረ ሞት ይዞ ይሰርሽ እዛው። ምን አይነት እርኩስ ነሽ ሰይጣን! ቆይ አንተ ግን ምን ግን እኔ አንቺን ከሷ መጠበቅ ያለብኝ አይደል? ቆይ አንተ ማን ሆነህ ነው እኔን ከሷ የምጠብቀኝ? እየቀለልኩ ነው እንደሚመስልህ? የምሬ ነው። ካንተ ጋር መፋታት ትፈልጋለሁ። ቤዛ እውነት አንቺ አይደለሽም። ምን በአንቺ ውስጥ እያወራች ያለችው እቺ እርኩስ ናት። ኤድ አሁንስ በዛ። ቆይ ምን አድርጊ ነው የምትለኝ? ድጋሜ እዚህ ቤት ስላስገባችኝ ነው እንደዚህ የምትጨረጭረው። ይህን ይፍቅር አሁንም ቢሆን እቺ እርኩስ ሴት እንዳታምኛት። አንተንስ አንተንስ እንዴት ነው የምትታመነው? ቆይ ቤዛ ራሷ እኔ እናንተ ተባብረን ልንገላት እንደነበር ታውቃለች። ዳ አንተን መልአክ እኔን ደግሞ ጭራቅ ብቻ ያደረገኝ ማን ነው? በአንድ በአንድ ሌሊት? ቆይ እንዴት ነው እንደዚህ ልትቀየረ ትቻልሽው? የእኔና የቤዛ ቁርኝነት የአንድ ሌሊት ብቻ አይደለም አይደለምሽ። እህቴ ናት። ከእናቴ ልጅ በላይ የማያት እህቴ ናት። ለእሷም እኔ እንደዛውሽ። በነገራችን ላይ አለቃሽን እንዳይሞት እንዳይሽር አድርገን ቀጥቀጠነዋል። ካልሰማሽ ልነግርሽ ብዬ ነው። ደግሞ ማን ነኝ አለቃ? የድሮ አለቃችን ልበልሽ ሮቤልና። ምናልባት የሱን ተልኮ ለማሳካት ከሆነ እዚህ ቤት የመጣሽው፣ መቼም አይሳካላችሁ መቼም በፈጠረሽ እኔን ከዚህ ነገር ውስጥ አስውጭኝ። በቃ እኔስ መውጣትም አልፈልግ ይመስልሻል? ለማንኛውም ነገ ሆኑ ባንክ ውስጥ ያለውን ገንዘብ በሙሉ ወደ እኔ ትራንስፈር ታደረገልሽ። ተግባባ። ስለ ቁርሱ በጣም ነው የማመሰግነው። ቆንጆ ቁርስ ነበር። ምንም አይደል። እና ልጄ እንዴት ረሳ ልጄ? አዎ። ምን ነው እንዴ? ቆይ እንዴት ነው የምታስቢኝ? ልጁን የሚጠናባት አባት አድርገሽው እንዴ? የምትገምችኛ አንቺ እኔ በእኔ የተነሳ ከሉሲ ጋር ያለ ነገር እንዲበላሽ አልፈልግም። ለዚህ ነገር ሁለታችሁ ምን ያህል እንደለፋችሁ በደንብ አውቃለሁ። ምንም አታስቢ፣ ሉሲ እንደሆነች ስለ እኛ ሁሉንም ነገር ታውቃለች። እንዲውም በነገራችን ላይ ስለዚህ ጉዳይ ትላንትና ስናወራበት ነበር። የአንቺ ፍቃድ ከሆነ ማለት አንቺን የማይደብርሽ ከሆነ ይሁን ነገር አስበን ነበር። ምንድን ነው ያሰባችሁት? ቅር የማይልሽ ከሆነ ልጅ የኔ ጋር እንድትሆን እፈልጋለሁ። ማለት እኛ እንድናሳድጋት? እንዴ! ቆይ እናንተ ራሳችሁ መች ተጋባችሁ? ና ነው በቅርቡ ተጋብተን አንድ ላይ ለመሆን አስበናል። ይህን ቆንጆ ዜና ስለሰማው በጣም ደስ ብሎኛል። ግን እንዳስብበት ትንሽ ጊዜ ስጠኝ። በደንብ አስብበት። ለልጅም ቢሆን ከኔ ጋር ብትሆን ይሻላታል ብዬ ነው። ደግሞ አንቺም ለጊዜውም ቢሆን የምታርፍበት ቦታ ከሌለች ከእኛ ጋር መሆን ትችላለች። ሉሲ ድሮ ፍቅረኛህን እቤት ይዛ ስትሄድ ቀራ ይላት? ለምን ቅር ይላታል? ሲጀመር ስለ ስለ አንቺ እኮ ሁሉንም ነገር ታውቃለች። አይ እሱ እንኳን ይቅርብኝ። እኔ መሆን የምፈልገው ከቤዛ ጋር ነው። ከዛ ቆሻሻ ህይወቴ ጀርባ አዲስ ህይወት እንዳለ ያሳየችኝ እሷ ናት። አላድል በቃ ቤቷ ራሱ ገብቼ በነጻስ አገለግላት ብኖር በጣም ነው ደስ የሚለኝ። ችግር የለው ያንን ጠላታችንን ስለ ግንድስ ነው። ከዚህ በኋላ የሚያሰጋንም የሚያስፈራንም ነገር የለም። ስለ ሮቤል ምንም የሰማችሁት አዲስ ነገር የለም? ሆስፒታል እንደገባ ና ሁለቱም እግሩ በጣም እንደተጎዳ ሰምቻለሁ። ድጋሚ መራመድ የሚችል ይመስላል። በክፋት መንገዱ አይራመድ እንጂ በእግሩ ቢጓዝ ባይጓዝኛ ምን አስጨንቀ በነገራችን ላይ አሁንም መልሼ ያንን ክፋቴን እቀጥላለሁ የሚል ከሆነ በአሁኑ ግን ጎድቼ ውጭ አልተውም። እኔ ነኝ ማጠፉ ግን እየተጠነቀክ ሰውዬው ብዙ ሰዎች ነው ያውቃል። እኔም እኮ አንገቴ ልድፋ ብዬ እንጂ ከሱ በላይ በጣም ብዙ ሰዎች አውቃለሁ። ታውቂያለሽ፣ በዛ ሁሉ ጊዜያቶች ውስጥ እሱ ላይ አንድ ነገር አለማድረጌ ብቻ ነው የሚቆጭ። ግን እኮ በጣም ነው የደበደባችሁት፣ ጣቱን አለመቁረጤ በጣም ይጠስተኛል። ከዚህ በኋላ ግን ድጋሚ ቢሳፈጥ አንገቱን ነው የምቆርጥለት። እና አልጨረሽም። ከጨረሽ ወደ ነ ቤዛ ቤት እንሂድ። ቲጂ እዛ ቤት ገብታለች ስትሉኝ ነው የሰማሁት። አታስቤ አታስቢ ሱራፌል በጣም ስለ ተበሳጨባት፣ እዛ ብዙ ምትቆይ አይመስለኝም። እኔ ግን አንድ ያስጨነቀኝ ነገር ሱራፌል የቤዛ ባህሪ በጣም ተቀየሯል ማለቱ እኔን ራሱ ስጋቱ ተስከቶኛል። ፈራሽ ስለምን ሴራ ነው የምታወራው? ቆይ የምታረጊያት ነው ባንክ ያላትን ገንዘብ በሙሉ ለአንቺ አሳልፋ የምትሰጥሽ? እኔ ንግድ ለመጀመር ትንሽ ገንዘብ ስጭኝ አልኳት እንጂ ሙሉ ገንዘብሽን ስጭኝ አላልኳትም። ምናልባት ስሰማ ተሳስተ ይሆናል። ቲጂ ይህንን ነገር እንድትነግሪ እንፈልጋለሁ። አለበለዚያ ግን እስከ ዛሬ አይተሽው የማታውቂው ስራ ፌልን ዛሬ ታይዋለሽ። ቆይ ካላምክ ራሷን አጠይቃትም። ቤዛማ በሆነ ነገር አስፈራርተሻት ማውራት አቁማለች። ቆይ ምንድን ያረግሻት? ምንድን ያስነካሻት? ነው ወይስ ወንጀል አሰራሽ? እኔ በምንም ነገር አላስፈራረኋትም። ሁሉንም ነገር ወዳና ፈቅዳ ነው እያደረገች ያለችው። ለማንኛውም ዶክተሩን ቤት ድረስ ሄደች ብጠይቅ መልካም ነው። ማለቴ ካልሞተ በኋላ አንቺም የእሱ ዕጣ ይደርስሻል። ደግሞ ያለሽ ጠያቂ እሱ ብቻ ነው አይደል? ቆይ እነዚህ ሰዎች ዶክተሩ ምን አድርገውት ነው ትጂ እንዳፈሪ እንዳፈሪ እ አሁን ሁሉም ሃይል ያለው አንቺ ካ ሌሎች ተመችቶሻል፣ አይደል አክስቴ ዛሬ ትመጣለች ማለቴ የቲጂ አክስት ናት ብዬ ዋሽቼ ነበር። አሁን ደግሞ ባለ አክስቶች እስከ ዛሬ ድረስ ስላልነገር ነገር ኩ ትቆጣኛለ ብዬ ነው የቲጂ አክስት ናት ያልኩ። ቤዛ ባንክ ያለውን በሙሉ ገንዘብ ለቲጂ ትራንስፈር ልታደረግላት ነው አይደል አንቲ እንዴት አወቅ ማታ ለንግድ የሚሆን ገንዘብ ከባንክ አውጥታ ልትሰጠኝ ነው የሚለውን ሰምት እኮ ነው። አንቺ እዚህ ውስጥ ምንም ነገር እንዳትገቢ። ቲጂ እውነቷን ነው። ለንግድ የሚሆን ገንዘብ ብቻ ልስጥሽ ነው ያልኳት። ለማንኛውም ባንክ በመሄድ ጉልበትሽን አታባክኝ። ለምን? ምክንያቱም ሁሉንም ነገር ስለማሳግደው። ግን እኮ ገንዘብ የሷ ነው። አንዴ እኔና እሷ ብቻችን ትትን። ተዋት፣ ትኑር እንጂ ወዴት ነው የምትሄደው? ጠበቃ ጓዳ ውይልት ነበር። ቆይ ውጭ ሄዷል አልተባለም እንዴ? ምናልባት የኔን ጉዳይ ለማስጨረስ ተመልሶ መጥቶ ይሆናል። የአንተን የምን ጉዳይ ነው የሚያስጨርሰው? ለምንድን ነው ግን ህጋዊ ባልሽ መሆን የምትረሺው? ህጋዊ ባሏ ብትሆንም ከጋብቻ በፊት ያፈራችሁ አብት እኮ ይሷ ነው። እስኪ ቤዛ እራስሽ ንገርኝ፣ እንደዚህ እንደፈለገች አፏ እንድትከፍታ ያደረጋት ነገር ምንድን ነው? ለምንድን ነው ግን እስካሁን አንድ አይነት ጥያቄ ብቻ እየጠየቀኝ ያለው? እንደ ጓደኛ ስለሆነች ነዋ፣ ስለምታምነኝ። ለማንኛውም ለጠበቃው ባንክ ያለውንና ንብረቶቹን በሙሉ እንዲያሳግድ ማታውን ደውዬ እነግረዋለሁ። ምን? ምን ነው ደነገሽ ጉዳይ የሚመለከታት ልጅ እያለች አንቺ ምን ነው እንደዚህ ደነገሹ ለማንኛውም አንቺ ወደ ራሽ ስትመለሽ ቁጭ ብለን መነጋገር እንችላለን ሰማሹ አይደል የሚለው ገንዘቡንና ንብረቱን በሙሉ አሳግዳለሁ እያለ እኮ ነው። ስለዚህ አክስቴ ላትታከም ነው ማለት ነው። አንቺ ስለ አክስትሽ ብቻ ነው እያሳሰበሽ ያለው አደለ? ትሰምኛለሽ፣ ይህንን ነገር በቶሎ ማጨረሽልኝ ከሆነ እህትሽን ማታያትም፣ አንቺም ወደ እስር ቤት ትወረወሪያለሽ። አክስትሽን መታከም እንደ አማራ ትቀራለች። እሺ፣ እሽን የምላድርግ ታዲያ? ወይ የዚህን አካሄድ አላቆ፣ ጠበቃውን ዛሬ ታናገሪያለሽ። የማንን ንብረት ማን ያግዳል? ህጋዊ ጋብቻ ካለው እኮ ያንን ነገር ማድረግ ይችላል። ግን እኮ ይህንን ነገር እስከ ዛሬ አላደረገም ነበር። ቆይ አልገባኝም። ብትፋቱ ግማሹን ንብረቴን እሱ ሊወርስ ነው ማለት ነው? ንብረቴ እና አንቺ ንብረት ነው። አላውቅም። እሱን ጠበቃውን ብንጠይቀው ይሻላል። አሁን እያሳሰበኝ ያለው ነገር ቢኖር የአክስቴና የእህቴ ጉዳይ ብቻ ነው። ግን እኮ ሙሉ ንብረቱ በጅሽ ነው ያለው። ካሳገደብኝ ምንም ነገር ማንቀሳቀስ አልችልም። ምናልባት ፍርድ ቤቱ ከጋብቻ በፊት ያፈራሁት ንብረት መሆኑን ካረጋገጠ ሊተውልኝ ይችላል። ግን ያንን ነገር ማድረግ የምንችለው ለመፋታት ስንወስን ብቻ ነው። ስለዚህ እሱ ለመፍታት ወስኗል ማለት ነው ይመስለኛል። ስለዚህ ይሄ ነገር ጊዜ ሊፈጅ ነው ማለት ነው። ሁሉም ነገር በአንድ ጀንበር የሚያልቅ መስሎኝ ነበር። ሄሎ አክስቴ፣ ያልኩሽ ቦታ ደረሽ? እሺ፣ በቃ ሹፌሩ እዛው እንዲጠብቅሽ ንገሪው፣ መጥቼ ወስድሻለሁ። አክስቴ መታለች። አይዞሽም አሁን ሱራፌሌን ያክስ መሆኗን ስለነገርኩት ምንም አታስቢ። እሺ ታየኝ እኮ ስንት የሚያሳስብ ነገር ያለ፣ ስለ እሷ አክስት እሳስብ። ሰላም፣ ሰላም ዶክተር። በጣም ብዙ ሰዎችን በሽተኛ አድርጋ አንተን የሚያክማት አይደል? አይ፣ እስካሁን ድረስ አልተሻለህም ማለት ነው። ለዚህ ሥራ ትከፍላታለህ። እያንዳንዳችሁ ዋጋ ትከፍላላችሁ። ሹፌር፣ ውሰደኛውን ከዚህ ጋር ውሰደኝ፣ ንዳው፣ በእናትህ